አመሰግናለሁ አዜብ ጤና ይስጥልኝ አድማጮች ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ የቀድሞው የሰላም ሚኒስቴር ሚኒስትር ዴታና የጨፌ ኦሮሚያ አባል አቶ ታዬ ደንዳ አዲስ የተመሰረቱባቸውን ክሶች ተቃወሙ በደቡብ ሱዳን የብሔራዊ ጦር ኃይሉ ሳይፈጽመው አልቀረም በተባለ ጥቃት በትንሹ አርባ ያህል ሰዎች ተገደሉም። የሱዳን ፈጥኖ ደራሽ ቡድን በበኩሉ ስልታዊቷን የባባኑሳ ከተማም ሙሉ በሙሉ በቁጥጥር ስር ማዋሉን አስታውቋል። አሜሪካ ዩክሬን ውስጥ እየተካሄደ ያለው ጦርነት ፍጻሜ ያገኝ ዘንድ ከሩሲያ ጋር ፊት ለፊት ልትነጋገር ነው። የፕሬዚዳንት ዶናልድ ትራምፕ አማች ጃሬድ ኩሸር እና ልዩ መልእክተኛው ስቲቭ ዊትኮፍ ሞስኮ ውስጥ ከፕሬዚዳንት ቭላዲሚር ፑቲን ጋር ዛሬ ተገናኝተው ይነጋገራሉ ተብሎ ይጠበቃል። ከጀርመኗ መዲና በርሊን በስተምዕራብ በምትገኘው የቡርግ ከተማ አቅራቢያ ዘራፊዎች ለጀርመን ጦር ኃይል ይጓጓዝ የነበረ ከፍተኛ መጠን ያለው ተተኳሽ የጦር መሳሪያ መዝረፋቸውን የአገሪቱ መከላከያ ሚኒስቴር አረጋገጠም። መከላከያ ሚኒስቴር ማረጋገጫውን የሰጠው የጀርመኑ ደርሽ ፒል የተባለው ጋዜጣ ቀደም ሲል በከተማው አቅራቢያ በቁጥር እስከ 20 የሚደርስ ተተኳሽ የጦር መሳሪያ መዘረፉን ከዘገበ በኋላ ነው። የኢትዮጵያ ከ17 ዓመት በታች የእግር ኳስ ብሔራዊ ቡድን ከ22 ዓመታት ጥበቃ በኋላ ለአፍሪካ ዋንጫ አለፈ። ዜናውን በዝርዝር የቀድሞ የሰላም ሚኒስቴር ሚኒስትር ዴታና የጨፌ ኦሮሚያ አባል አቶ ታዬ ደንዳ አዲስ የተመሰረቱባቸውን ክሶች ተቃወሙ። አቶ ታዬ ደንዳ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህዝብ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ዛሬ ህዳር 23 ቀን 2018 ዓ ም ቀርበው የክስ መቃወሚያቸውን ማቅረባቸውን ጠበቃቸው አቶ አበራ ንጉስ ለዶችቨለ ተናግረዋል። በዛሬው የችሎት ውሎ አቶ ታዬ ደንዳ ጥፋተኛ ሆኖ በተገኙበት የህገ ወጥ የጦር መሳሪያ ይዘው መገኘት ወንጀል ፍርድ ቤቱ በጠበቃቸው በኩል ለቅጣት ማቅለያነት የቀረበው የአቶ ታዬ ደንዳ የአይን ህመም በሕክምና ማስረጃ እንዲደገፍ ለህዳር 26 ቀን 2018 ዓ ምት ተለዋጭ ቀጥረው መስጠቱን ጠበቃው ተናግረዋል። አይናቸው ላይ የጤና እክል ገጥሟቸዋል ብለን በማቅለያነት እንዲያዝ አቅርበናቸው ነበርና፣ አቃቢ ህግ ሌሎች ተቀብሎ ነው መሰለኝ እዛ ላይ ተቋወመ። ማስረጃ አልቀረበ፣ ያንን ችግር እንዳለባቸው የጤና ችግር እንዳለባቸው በማስረጃ ስደግፈው ያቀረቡት ማቅለያ ስላልሆነ ውድቅ ይደረግ ብሎ ተቋወመ። ፍርድ ቤቱ ዛሬ ያው ውሳኔ ሳይሰጥ ቀረ ማለት ነው። አቶ ታዬ የተመሰረቱባቸውን አዳዲስ ክሶች ሂደት ለመከላከል የዋስትና መብታቸው እንዲጠበቅላቸው ለፍርድ ቤት ያቀረቡት አቤቱታ ተቀባይነት ማጣቱን የተናገሩት ጠበቃ አበራ ንጉስ አቃቤ ሕግ አቶ ታዬ በዋስትና ቢወጡ ከአሁን በፊት ያደረጓቸውን ንግግሮች በዋቢነት በመጥቀስ ህዝቡን ለአመፅና ለአድማ ያነሳሳሉ የዋስትና መብቱም ውድቅ እንዲሆን በምክንያትነት ማንሳቱን ገልጸዋል። በየቪዲዮዎች የህዝብ አስተያየቶች አይተናል። ይህ ደግሞ የታየ ንግግር ህዝብ የተቀበለ መሆኑን ስለሚያሳይ ከወጡ በሚያደርጉት እንቅስቃሴ መንግስት ላይ ጫና ይፈጥራሉ፣ አመጽ ይቀሰቅሳሉ እና አድማ ያደርጋሉ። ስለዚህ በእስር ሁነው ጉዳያቸው እንዲከራከሩ የሚል ብቸኛ ምክንያት ነው ያነሳው። አቶ ታየ ደንዳ ከዚህ በፊት ከተከሰሱባቸው ሶስት የክስ መዝገቦች በሁለት ዋና ዋና የክስ ጭብጦች ነፃ የተባሉ ሲሆን የጦር መሳሪያ የጽና ፈቃድ ሳይኖር ይዞ በመገኘት ግን ጥፋተኛ መባላቸው ይታወሳል። በደቡባዊ ሱዳን የብሔራዊ ጦር ኃይሉ ሳይፈጽመው አልቀረም በተባለ ጥቃት በትንሹ አርባ ያህል ሰዎች ተገደሉ። በጥቃቱ አብዛኞቹ የአንድ የነርሶች ትምህርት ቤት ተማሪዎች ኢላማ መድረጋቸውን በሁለቱም ተፋላሚ ኃይላት የሚፈጸሙ ግፎችን የሚመዘግበው የአስቸኳይ ጊዜ ጠበቆች የተሰኘ የሰብአዊ መብት ተሟጋች ቡድን አስታውቋል። በጥቃቱ በተገደሉ ሰዎች ቀብር ስነስርዓት ላይ የተሳተፉ ሁለት የዓይን ምስክሮች እንዳሉት ከተገደሉ በተጨማሪ በርካቶች ቆስለዋል። ለጥቃቱ የፈጥኖ ደራሽ ኃይልና በአብዱልአዚዝ አልሂሉ የሚመራው አጋራቸው የሱዳን ህዝብ ንቅናቄ ግንባር በጋራ የብሔራዊ ኃይሉን ተጠያቂ አድርገዋል። ስማቸው እንዳይጠቀስ የጠየቁ የብሔራዊ ጦር ኃይሉ ምንጭ በበኩላቸው ሰራዊቱ ሲቪሎችን ወይም የሲቪል መሠረተ ልማቶችን ኢላማ አያደርግም ሲሉ ተከላክለዋል። ጦርነቱ በጎርጎርሳውያኑ ሚያዝያ 2023 ከተጀመረበት ጊዜ ጀምሮ ብሔራዊ ጦር ኃይሉ በፈጥኖ ደራሽ ኃይሎች ቁጥጥር ስር ባሉ አካባቢዎች ለበርካታ ሲቪላውያን ሞት ምክንያት የሆኑ ጥቃቶች ፈጽመዋል የሚሉ ክሶች ሲቀርቡበት ቆይቷል። ብሔራዊ ጦር ኃይሉ ባለፈው የጥቅምት ወር ይዞታውን በተነጠቀባትና የፈረንሳይን ያህል የቆዳ ስፋት ባላት የደቡብ ኮርዶፋን ግዛት ከመዲናዋ ካርቱም የሚያገናኘውን አውራ ጎዳና ለመቆጣጠር ብሎም የፈጥኖ ደራሹን ኃይል ገፍቶ ለማውጣት ብርቱ ትግል እያደረገ እንደሚገኝ የፈረንሳይ ዜና አገልግሎት ዘግበዋል። ይህ በእንዲህ እንዳለ የሱዳን የፈጥኖ ደራሽ ቡድን ስልታዊቷን የባባኑሳ ከተማ ሙሉ በሙሉ በቁጥጥር ስር መዋሉን አስታውቋል። ከተማዋ የነዳጅ ዘይት የሚመረትበትን ደቡባዊ ሀገሪቱ ክፍል የሚያገናኝ ስልታዊ የመጓጓዣ መስመር የሚገኝባትም ናት ተብሏል። የፈጥኖ ደራሹ ኃይል ባወጣው መግለጫ እንዳለው በምዕራብ ኮርዶፋን ግዛት የመጨረሻ ጦር ግንባር የነበረችው የባባኑሳ ከተማ ነፃ ወጥታለች ብሏል። ብሔራዊ ጦር ኃይሉ የፈጥኖ ደራሹ ኃይል የተኩስ አቁም ስምምነቱን በግልጽ ጥሷል ሲል ከሰዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሱዳን መቋጫ ለታጣለት የእርስ በርስ ጦርነት ጣልቃ ገብቶ ለማስቆም እንደሚፈልጉ አስታውቀው ነበር። የዩናይትድ ስቴትስ፣ የተባበሩት አረብ ኤምሬቶች፣ ግብፅና ሳዑዲ አረቢያ ኳድ የሚል ስያሜ የሰጡት የሰላም እቅድ ሁለቱ ተፋላሚዎች ለቀጣዮቹ ሶስት ወራት የተኩስ አቁም እንዲያደርጉ የሚጠይቅ ነበር። የፈጥኖ ደራሹ ኃይል የሰላም እቅዱን ወዲያው መቀበሉን በይፋ ቢያሳውቅም በብሔራዊ ጦር ኃይሉ ይዞታዎች ላይ የድሮን ጥቃት ለመፈጸም ግን እንዳላገደው ነው የሮይተርስ ዘገባ ያመለክተው። ይህ ዶቸቨለ ነው። አሜሪካ ዩክሬን ውስጥ እየተካሄደ ያለው ጦርነት ፍጻሜ ያገኝ ዘንድ ከሩሲያ ጋር ፊት ለፊት ልትነጋገር ነው። የፕሬዚዳንት ዶናልድ ትራምፕ አማች ጃሬድ ኩሸር እና ልዩ መልእክተኛው ስቲቭ ዊትኮፍ ሞስኮው ውስጥ ከፕሬዚዳንት ቭላዲሚር ፑቲን ጋር ዛሬ ተገናኝተው ይነጋገራሉ ተብሎ ይጠበቃል። አሜሪካ ያለፉትን ቅናት ከፍሎሪዳ እስከ ጄኔቫ አልፎም እስከ አቡ ዳቢ ባካለለው የዲፕሎማሲያዊ እንቅስቃሴ ከሁለተኛው የዓለም ጦርነት ወዲህ ከፍተኛ ደም አፋሳሽ የሆነውን የሞስኮ ኬቭ ጦርነት ለማስቆም ትልቅ ተስፋ መሰነቋን አስታውቃለች። ነገር ግን ኬቭ እና የአውሮፓ አጋሮቿ ዊትኮፍ ከክሬምሊን ጋር ያላቸውን ግንኙነት በመተቸት ልዩ ልዑኩ አሁንም የዩክሬንን መሬት ለሞስኮ አሳልፈው ይሰጣሉ የሚል ስጋት ገብቷቸዋል። የዩክሬን ፕሬዚዳንት ቮልዶሚር ዘለንስኪ እንዳሉት ሞስኮ በዩክሬን ሰላም ከማስፈን ይልቅ የምዕራባውያንን ማዕቀብ ለማቃለል ከአሜሪካ ጋር በሚደረግ ድርድር ተጠቅማለች በማለት ከሰዋል። የአሜሪካ ዲፕሎማሲያዊ ግፊቱ ተጠናክሮ መቀጠሉ የተሰማው ሞስኮ የምስራቃዊ የዩክሬናን የፖክሮቭስክ ከተማን መቆጣጠሯን ባሳወቀችበት ወቅት ነው። ምንም እንኳ ዩክሬን ከተማዋ ሙሉ በሙሉ ከእጇ መውጣቱን ሳታረጋግጥ በዙሪያ ውጊያው ተጠናክሮ መቀጠሉን ብትገልጽም፣ ፕሬዚዳንት ቭላዲሚር ፑቲን ሞስኮ የራሴ ነው የምትላቸውን ግዛቶች ኬቭ አሳልፋ እንድትሰጥ በተደጋጋሚ ሲጠይቁ ቆይተዋል። ከጀርመኗ መዲና በርሊን በስተምዕራብ በምትገኘው የቡርግ ከተማ አቅራቢያ ዘራፊዎች ለጀርመን ጦር ኃይል ይጓጓዝ የነበረ ከፍተኛ መጠን ያለው ተተኳሽ የጦር መሳሪያ መዝረፋቸውን የአገሪቱ መከላከያ ሚኒስቴር አረጋገጠ። መከላከያ ሚኒስቴር ማረጋገጫውን የሰጠው የጀርመኑ ደርሽ ፒል የተባለው ጋዜጣ ቀደም ሲል በከተማው አቅራቢያ በቁጥር እስከ 20 ሺ የሚደርስ ተተኳሽ የጦር መሳሪያ መዘረፉን ከዘገበ በኋላ ነው። ዘራፊዎቹ በሲቪል ተሽከርካሪ ይጓጓዝ የነበረውን ተተኳሽ የጦር መሳሪያ የዘረፉት ባለፈው ሳምንት በአንዱ ቀን ምሽት ደህንነቱ ባልተጠበቀ ሁኔታ ከቆመበት ስፍራ ነው ተብሏል። በቦን ከተማ የሚገኘው የሀገሪቱ የወታደራዊ ድጋፍ ቃል አቀባይ እንዳሉት የጦር መሳሪያው ባለፈው ሳምንት ሰኞ ምሽት አሊያም ማክሰኞ ንጋት ከተሽከርካሪ ተጎታች ላይ ተዘርፏል። በተሽከርካሪው ላይ ዘረፋ መፈጸሙ የታወቀውም ተሽከርካሪው ከተላከበት ስፍራ ከደረሰ በኋላ መሆኑንም ቃል አቀባዩ አመልክተዋል። የጀርመን መከላከያ ሚኒስቴር እንዳለው ተሽከርካሪው ለደህንነት አስተማማኝ ባልነበረና በኢንዱስትሪ አካባቢ መቆሙ ለዘረፋ ምቹ ሁኔታ ሳይፈጥር አልቀረም። ዩሮቨርፍ የተሰኘው በአካባቢው የሚሰራጭ መገናኛ ብዙሃን እንዳለው ዘራፊዎቹ 10 ባለ 9 ሚሜ የውጊያ ጥይቶችና ከ9900 በላይ የስልጠና ጥይቶች ሰርቀው ወስደዋል። የአገሪቱ መከላከያ ሚኒስትር ሳምንት የሞላውን ዘረፋ ተከታትለው ይድረስበት አይድረስበት ዘገባው ያለው ነገር የለም። በመጨረሻም የኢትዮጵያ ከ17 ዓመት በታች የእግር ኳስ ብሔራዊ ቡድን ከ22 ዓመታት ጥበቃ በኋላ ለአፍሪካ ዋንጫ አለፈ። ቡድኑ ለአፍሪካ ዋንጫ ማለፉን ያረጋገጠው በኢትዮጵያ አስተናጋጅነት ለቅናት ሲካሄድ የሰነበተው የምስራቅና የመካከለኛው አፍሪካ ሴካፋ የእግር ኳስ ዋንጫ የደረጃ መለያ የኬንያቻውን 3 ለ0 ማሸነፉን ተከትሎ ነው። በውድድሩ የታንዛኒያ ከ17 ዓመት በታች ወጣት የእግር ኳስ ቡድን የዩጋንዳቻውን 3 ለ2 አሸንፎ የዋንጫ አሸናፊ ሆኗል። የታንዛኒያ ወጣት ብሔራዊ ቡድን ዋንጫውን ሲያሸንፍም በታሪኩ ይህ ለመጀመሪያ ጊዜ ሆኖ ተመዝግቦለታል። ከምስራቅና መካከለኛው የአፍሪቃ ክፍል ታንዛኒያ፣ ዩጋንዳ እና ኢትዮጵያ ተያይዘው ሞሮኮ ለምታስተናግደው የአፍሪካ ዋንጫ ማለፍ ችለዋል። አሰልጣኝ ቤንጃሚን ሲመር የሚመሩት የኢትዮጵያ ከ17 ዓመት በታች የእግር ኳስ ብሔራዊ ቡድን ውጤት ርቆ ለቆየው የኢትዮጵያ ብሔራዊ ቡድን መሰረት የሚጥል ነው የሚል ተስፋ አሳድረዋል። ይህ ዶች ቨለ ነው የስቶክሆልም ዓለም አቀፍ የሰላም ጥናትና ምርምር ተቋም በምህፃሩ ሲፕሪ፣ ትናንት ሰኞ፣ ባወጣው ዘገባ መሰረት የዓለማችን የጦር መሳሪያ አምራች ኩባንያዎች በጎርጎሮሳዊ 204 ዓ ም ከጦር መሳሪያ ሽያጭ ያገኙት ገቢ እስካሁን ታይቶ በማይታወቅ ሁኔታ ከፍተኛ ነው። ተቋሙ በዓለማችን 100 ትላልቅ የጦር መሳሪያ አምራች ኩባንያዎች ላይ ባካሄደው ጥናት በ2024 ዓመተ ምህረት ከጦር መሣሪያዎች ሽያጭና ከወታደራዊ አገልግሎቶች ያገኙት ገቢ ወደ 679 ቢሊዮን ዶላር እንደሚጠጋ ገልጿል። ይህም ከቀደመው 2023 ዓም ጋር ሲነጻጸር የ5.9 በመቶ ጭማሪ አሳይቷል። በ2023 ዓም በዓለማችን ጂኦፖለቲካዊ ውጥረቶች ተባብሰው ነበረ። የዩክሬን ጦርነት በዚሁ ጊዜ በመቀጠሉ የጦር መሳሪያ ግዢ ፍላጎት እንዲጨምር አድርጓል። በ2024 ዓ ም ደግሞ ጦርነቶች እየተባባሱ በመሄዳቸው የጦር መሳሪያ ፍላጎት ይበልጥ በማደጉ በዓለማችን ከጦር መሳሪያ ሽያጭ የሚገኘው ገቢ በእጅጉ ሊጨምር ችሏል። ይህ ሊሆን የቻለውም በተለይ በዩክሬኑና በጋዛው ጦርነት የጦር መሳሪያ ግዢ ፍላጎት ይበልጥ እየጨመረ በመምጣቱ መሆኑን ተቋሙ ገልጿል። ከሽያጭ የሚገኘው ገቢ መጨመርና የግዢ ትእዛዙም ከፍ እያለ መሄድ ኩባንያዎች የጦር መሳሪያ ምርት መስመሮችን እንዲያስፋፉ፣ ማምረቻዎቻቸውንም እንዲያሳድጉ፣ መገልገያዎችንም እንዲያሰፉ፣ አዳዲስ ቅርንጫፎችን እንዲመሰረቱ ወይም ግዢ እንዲፈጽሙ አነሳስቷቸዋል። እናም የዩክሬኑና የጋዛው ጦርነት ለአውሮጳውያንም ሆነ ለሌሎች ተፈላጊ የጦር መሳሪያዎች ለሚያመርቱ በርካታ ሀገራት ጥሩ ንግድ ሆኗል። ሲፕሪ በጥናቱ ከተመለከታቸው 100 ኩባንያዎች 39ኙ መቀመጫቸው ዩናይትድ ስቴትስ ነው። እነዚህ 39 ኩባንያዎች ከዓለም የጦር መሳሪያ ንግድ ግማሽ ያህሉን የሚያካሂዱ ናቸው። በአውሮጳም እንዲሁ ሩሲያን ሳይጨምር 26 የአውሮጳ የጦር መሳሪያ አምራች ኩባንያዎች በ2024 ዓ ም ከጦር መሳሪያ ሽያጭ ያገኙት አጠቃላይ ገቢ ከቀደመው 2023 ዓ.ም ጭማሪ አሳይቷል። ሲፕሪ ባወጣው ዘገባ እንዳለው ከሁሉም የበለጠ ስኬታማዎቹ የጀርመን ኩባንያዎች ናቸው። የጀርመን የጦር መሳሪያ ሽያጭ ገቢ የጨመረው በ36 በመቶ ነው። ዘገባውን ከጻፉት መካከል ናንቲያን የተባሉት የተቋሙ ባልደረባ ለዶችቨለ እንደተናገሩት የጀርመን የጦር መሳሪያ ሽያጭ ገቢ ያደገው የጀርመን ጦር ኃይል ተጨማሪ የጦር መሳሪያ ጥያቄ በማቅረቡ ነው። ሀገሪቱ ለዩክሬን በወታደራዊ እርዳታ የሰጠቻቸውን የጦር መሳሪያዎች ለመተካትና የጦር መሳሪያ ክምችቱንም ለማሳደግ ጦር ኃይሉ ባቀረበው ጥያቄ መሰረት ራይን ሜታልና ዲል የተባሉት ኩባንያዎች ታንኮች፣ ብረትለበስ ተሽከርካሪዎችና ጥይቶችን አምርተዋል። ሌሎች ኩባንያዎችም የዩክሬኑ ጦርነት ከተጀመረ በኋላ ምርታቸውን ይበልጥ ማሳደጋቸውን ጀርመን የተማሩትና የሚሰሩት የምጣኔ ሀብት ባለሙያው ዶክተር ጸጋዬ ደግነህ ለዶችቨለ ተናግረዋል። ዶክተር ጸጋዬ በተለይ በ2024 ዓ ም ጀርመን በዘርፉ ስኬታማ እንድትሆን ምክንያት የሆኗት አጋጣሚዎችም እንደነበሩ ወደኋላ መለስ ብለው አስታውሰዋል። የጀርመን የጦር መሳሪያ አምራቾች በተለይ በብረታብረት ብረት ላይ ያሉት ይሄ ራይን ሜታል የሚባል ቱዩስን ክሩፕ የሚባል እና የተለያዩ አራት በአጠቃላይ ያሉ ትልልቆች እና በተለይ አሁን ካየን ቲዩስን ክሩፕ እና ራይን ሜታል በገና የዩክሬን ጦርነት ተጀምሮ አንድ አመት ባልሞላ ጊዜ ውስጥ ነው በአስር ፐርሰንት ገቢያቸውን ያሳደጉት። ያ እንግዲህ በጣም ትልቅ እድገት ነው። ምክንያቱም የዛን ጊዜ ማዕቀብ ተብሎ ሌሎቹ ኢንዱስትሪ ሴክተሮች በተለይም በኢነርጂ ማዕቀብ የተነሳ ክስረት ውስጥ በገቡበት ሰዓት ነው የብረታ ብረት ኢንዳስትሪው ከፍተኛ የኬሚካል ኢንዳስትሪውም እንደዚሁ እድገት አሳይተዋል። እና አሁን ደግሞ ከስምንት ነጥብ ሁለት ቢሊየን የአሜሪካ ዶላር በላይ ነው። እንግዲህ ይህ በጣም በጣም ትልቅ ማትረፍ ነው የጀርመን ይሄም ደግሞ ሌላው እንደተገለጸው በጋዛ ባለው ከእስራኤል ጋር ያለው ጦርነት እንደዚሁም በዩክሬን ያለው ጦርነት ሲሆን ከዛም በተጨማሪ ደግሞ የጀርመን መንግስት የሀገሪቱን በጀት ለመከላከያ የሚወጣው ከሁለት ፐርሰንት ማለፍ የለበትም የሚለውን ሕገ መንግሥት አንቀጽ ከቀየረ በኋላ እንግዲህ ወደ መቶ ቢሊየን የሚሆን ዩሮ ለመከላከያ ሴክተሩ ማውጣት በመጀመሩ ይህም እንግዲህ በአጠቃላይ የጀርመን በአጠቃላይ ለመከላከያ የምታወጣውን በጀት ካለፉት አመታቶች ከ28 ፐርሰንት በላይ እድገት ያሳየበት እና እስከ 88 ቢሊየን በአመት ያወጣችበት በመሆኑ ጀርመን እንደገና መልሶ በዓለም ውስጥ ካሉት ትልልቅ የጦር መሳሪያ አምራቾች፣ ተጠቃሚዎች ወይም ለወታደራዊ ከፍተኛ ውጪ ከሚያወጡት ሀገሮች አንዱ አድር እያደረጋት ነው። እንግዲህ ያለው የሲፕሪ ዘገባ እንደሚያሳየው ካጠናቸው ከአንድ መቶ የዓለማችን ዋነኛ የጦር መሣሪያ አምራች ኩባንያዎች መካከል አምስቱ መቀመጫቸው ዩናይትድ ስቴትስ ያልሆነ በመከላከያ ዘርፍ የተሰማሩ ኩባንያዎች ይገኙበታል። ይህም እንደ ተቋሙ ዘገባ ከጎርጎሮሳዊ 2017 ዓ.ም ወዲህ ለመጀመሪያ ጊዜ የታየ ለውጥ ነው። ከመካከላቸው ራይን ሜታል፣ ቲስን ክሩፕ፣ ሄንሶልት እና ዲል የተባሉት አራት የጀርመን የጦር መሣሪያዎች አምራች ኩባንያዎች በአመቱ 14.9 ቢሊዮን ዶላር ገቢ አግኝተዋል። ከመካከላቸው ራይን ሜታል የተባለው ኩባንያ በ 2024 ዓ ም ከታንኮችና ከብረት ለበስ ተሽከርካሪዎች እንዲሁም ከጥይቶች ሽያጭ ያገኘው ገቢ ከ2023 ዓ ም የ43 በመቶ ጭማሪ አሳይቷል። ይህን አይነቱን የጦር መሳሪያ ንግድ የጦርነት ኤኮኖሚ ሲሉ የገለጹት ዶክተር ጸጋዬ በአጭር ጊዜ ውስጥ የሚያስገኛቸው ጥቅሞች እንዳሉ ያስረዳሉ። ሆኖም ጦርነቶች ረዥም ጊዜ ሲቆዩ ደግሞ የሚያስከትሏቸው ጉዳቶች እንዳሉ ሳይጠቅሱ አላለፉም። በአጠቃላይ ጦርነት በአብዛኛው ለጦር መሳሪያ አምራች ኢንዱስትሪው ገቢ የሚያስገኝ ነው። ይሄ በተለይ የዋር ኢኮኖሚክስ የሚባለው አይነት ነገር ይሄ የጦርነት ኢኮኖሚን በምናይበት ሰዓት እነዚህ በብረታ ብረት ሴክተር ላይ ያሉት የጦር መሳሪያ አምራቾች ከዛ ጋር የተያያዙ ለነሱ የተለያዩ ምርቶችን የሚያመርቱት ለአቅራቢዎች ያው ከፍተኛ ጥንካሬ የሚሰጥ ነው። ያ ማለት ይሄ የኢንዱስትሪውን ያረጋገዋል የጦር መሳሪያ የሚያመርቱ እና ለነሱ አቅራቢዎችን በዛኑ መጠን ደግሞ የስራ እድልን የሚከፍት ነው። እዛ ላይ በከፍተኛ ሁኔታ ነው የሚመጡት ጥያቄዎች ከተለያዩ ቦታዎች እንደምናውቀው ደግሞ አንድ ሀገር የጦር መሳሪያ ኃይሉን በገነባ ቁጥር ሌሎቹ ምንም እንኳን ችግር ባይኖርባቸውም ያንም በማየት እነሱም መገንባት ይጀምራሉ። ይሄ ፉክክር ይመጣል ማለት ነው። በዛ የተነሳ ይሄ የሚሽከረከር ነገር ነው። አንዱ ሲጀምር ሌላውም አብሮ የሚጀምረው ነገር ስለሆነ ለአጭር ጊዜ ያህል በምናይበት ሰዓት ትርፍ ያመጣል፣ ኢኮኖሚውንም ወደ ላይ ያነሳል። በሌላ ሁኔታ ደግሞ በምናየው ሰዓት እንግዲህ ረጅም ጊዜ በምናየበት ሰዓት ይሄ የኤክስፖርት ዳይናሚክ ጦር መሳሪያ የመላክ ዳይናሚኩ በጨመረ ቁጥር የዓለም አቀፋዊ ውጥረት እየተባባሰ የሚመጣበት እና ተመልሶ ወደ ራስም ሊመጣ የሚችልበት አሁን ለምሳሌ በዩክሬንና በሩሲያ መካከል ያለው ጦርነት ምናልባት ለጀርመን የጦር መሳሪያ ካምፓኒዎች ትርፍ ቢያመጣም ግን ያለው አጠቃላይ የቀጠናው ውጥረት የኢኮኖሚያዊ ማዕቀብና ድክመት ተመልሶ እንደገና ጀርመንን የሚመታና የሚያዳክም ነገር ነው የሚሆነው የረጅም ጊዜ በሚታይበት ሰዓት። እንደገና ደግሞ ከዛ በተጨማሪ ስናይ እነዚህ አራቱ ብቻ አይደለም አምራቾቹ፣ በጣም በጣም እንግዲህ ትንንሽ አቅራቢዎች አሉ። እነሱ ትንንሽ አቅራቢዎቹ በጣም የሃይቴክን ላይ የሚሰሩ ናቸው። እነሱ ደግሞ ይሄ ለሰብአዊ መብት ነው ለእንደዚህ ነው ብሎ የሚያስቡ አይደለም። ዋናው ትርፍ ተኮር ላይ ነው የሚሄዱት። እነዚህ ትልልቆቹም ክስረት እንዳይመጣባቸው ከትንንሾቹ እንዳይበልጧቸውም ለማለት ሲሉ ምናልባት በፖለቲካ እይታ ደረጃ በኦፊሻል የሚነገሩ ነገሮች ቢሆኑም፣ ግን ኦፊሻል ባልሆነ መልኩ ሊሄዱ ሊላኩ የሚችሉበት ወይም በሶስተኛ መንገድ ሊላኩ የሚችሉበት ሁኔታዎችም ይኖራሉ። ዶክተር ጸጋዬ እንግዲህ ከዚህ ዘገባ መረዳት እንደምንችለው የጦር መሳሪያ ሽያጭ አትራፊ ሆኗል። ተፈላጊ ስለሆነ የጦር መሳሪያ ጦርነት ባለበት ጊዜ ሁሉ አውሮፓውያን ጀርመንን ጨምሮ፣ በተለይ ጀርመን አውሮፓም ውስጥ በተፈጠረው የዩክሬን ሩሲያ ጦርነት ምክንያት ራስን መከላከልን ቅድሚያ በመስጠት ነው እንግዲህ በርካታ የጦር መሳሪያ ኢንዱስትሪዎችን እንደገና እያንቀሳቀሰች እንደውም ትርፋማ ሆናለች በ2024 ዓ ም እና አሁን እንደምንረዳው በዓለማችን ብዙ የጦር መሳሪያ ክምችት አለ ወይም ምርትም አለ። እንግዲህ ዓለማችን ሰላም እየራቃት ነው እንደምናየው እና በአጠቃላይ ይሄ የጦር መሳሪያ ምርት መብዛት ክምችቱ ለዓለም ሰላም አስጊ አይደለም ወይ? የጦር መሳሪያ ኢንዱስትሪ በሁለት መልክ ነው ሁሉ ጊዜ የምናውቅ ራስ ለመከላከል ሲሆን በአንደኛው በኩል፣ በሌላኛው በኩል ደግሞ ለማጥቃም የሚደረግ ነው። በዛ የተነሳ የሚፈጠሩ ውጥረቶች ናቸው የሚያባብሱት እና እንዴት ነው እንቁላሉ ነው ወይስ ዶሮ ነው መጀመሪያ የሚመጣው አይነት ነገር ላይ ነው የሚሆነው። ወጣም ወረደ የጦር መሳሪያን ለመቀነስ ከረጅም ጊዜ ጀምሮ የተለያዩ ስምምነቶች በተለይ በሩሲያ እና በአሜሪካ መካከል ሲደረጉ ነበሩ። በተለይም እነዚህ የረጅም ርቀት ጥቃት ማድረስ የሚችሉ መሳሪያዎችን የኒውክሌር መሳሪያዎችን ለመቀነስ ቁጥራቸውን እንዲያውም እስከ ማቆም ድረስ የተከለከሉ መሳሪያዎችም ያሉበት ነው። ግን ከዛ በስተጀርባ ደግሞ ያሉ ሎቢስቶች አሉ። በተለይ ትልልቆቹ ቅድም እንዳልኩት እያሉ ትንንሾች ማምረት የጀመሩበት ነው። ትንንሾቹ እነሱ ደግሞ እንደዚህ አይነት ቀጠናዊ ውጥረቶች በሚሆኑበት ሰዓት እነሱም ትርፍ የሚያገኙበት ሁኔታዎች ነው ያሉት እና ይህንን ማስቆም የሚቻለው እንግዲህ አሁን እንደምናየው በሩሲያ እና በዩክሬን መካከል ሰላም እንዲወርድ በጋዛ በፍልስጤም እና በእስራኤል መካከል ሰላም እንዲወርድ ማድረግ የሚችሉት ያውም ጫና እያለባቸው መንግስታቶቹ ይመስለኛል ያንን ማድረግ የሚችሉት። ለዛ ደግሞ ኢኮኖሚያቸውን ከጦር መሳሪያ አምራች ተኮር ኢንዱስትሪ ሊተካ የሚችል ሁኔታዎችን ማመቻቸት አለባቸው ማለት ነው። እና እዛ ላይ ነው በከፍተኛ ሁኔታ መሰራት ያለበት። አሁን ትራምፕ አሜሪካ ላይ እየሞከሩ ነው። በቅርቡ የተለያዩ ፕላኖችን አይተናል። ራሺያና ዩክሬን ሰላም ማምጣት ማውረድ የሚቻል ከሆነ ውድድሩም ውርርዱም የሚቀንስ ይመስለኛል። ግን የሰው ልጅን ታሪክ በምናይበት ሰዓት እንግዲህ ከብዙ ሺህ ዓመታት ጀምሮ ባለፉትም ሁለት መቶ ዓመታት ጀምሮ ከፍተኛው ጦርነቶች የተካሄዱት አፍሪካ ውስጥ አይደለም። ከፍተኛ ጦርነት የተካሄደው አሜሪካ ውስጥ አይደለም። ከፍተኛ ጦርነት የተካሄደው አውሮፓ ውስጥ ነው። የሁለተ የአንደኛ ዓለም ጦርነት እንግዲህ ወደ ሀያ ሰባት ሚሊየን ሕዝብ ያለቀው አብዛኛው እዚህ የአውሮፓ ውስጥ ነው። ሁለተኛ ዓለም ጦርነት ወደ ሰባ ሚሊየን ሕዝብ ያለቀው እዚህ አውሮፓ ውስጥ ነው። እና የጦርነት ሜዳ የሆነው በዓለም ላይ ካየነው አውሮፓ ነው። ተመልሶ ተመልሶ የሚመጣ ሁኔታዎች አሉ። ግን የቴክኖሎጂ እድገት የሰው ልጅ የሰላም ፍላጎት እና የመዘመን እነዚህን ነገሮች እየቀነሳቸው የመጣ ይመስለኛል። የአውሮፓ ህብረት፣ የአውሮፓ መሪዎች ቁጭ ብለው መነጋገር ይኖርባቸዋል ብዬ ነው የምገምተው። የጦርነት ኢንዱስትሪውን ሊተካ የሚችል ምን ማድረግ እንችላለን? መቶ ቢሊየን ዩሮ ጀርመን አሁን እያወጣ ያለው። ኢኮኖሚ ተመቷል። ለጡረተኛ የምናወጣው ገንዘብ የለም። ሰው ቤት መግዛት አቅቶታል፣ በጣም ተወዷል። አንድ ሚሊየን የሚሆን የጀርመን ህዝብ ቤት የለውም በደባልነት ነው የሚኖረው ብዙ መንገድ ላይ የሚኖሩ ሰዎች ቁጥራቸው ጨምረዋል እየተባለ ባለበት ሰዓት ነው እንደዚህ አይነት ነገሮች በከፍተኛ ሁኔታ እየወጡ ያሉት እና እነዚህን ሊተካ የሚችል ፕሮግራሞች መሰራት አለበት ይሄ ደግሞ የአንድ ሀገር ብቻ ሳይሆን በጋራ የሚደረግ ነው ለሰላም፣ ሰላም የሚፈልጉ ሀይሎች አሉ። ሰላም ደግሞ የማይፈልጉ ሀይሎች አሉ። በነዛ መካከል የሚደረገው ትግል የሚወስን ይመስለኛል። አውሮፓን ጨምሮ በዓለማችን እያደገ የሄደው የጦር መሣሪያ ምርት ንግድና ስጋቱ ላይ ያተኮረው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል። በዝግጅቱ አስተያየት በመስጠት የተባበሩንን ጀርመን የተማሩትንና የሚሰሩትን ዶክተር ጸጋዬ ደግነህን እያመሰገንኩ በዚሁ የምለያችው ሂሩት።